ወንዶች ተበልተናል ተበልተናል ድራማ ነበር ያንዳንዱ ማለት ነው ፈርቼ ነበር እኮ ሄሉ ግን ትችላለሽ ትችልበታለሽ ኔ ቆንጆ ማለት ነው እኔማ ሄሉናት ያሳመነችኝ ጋይስ ጋይዝ ሄሉናት መጨረሻ ያሳመነችኝ በለክሷ ወይኔ ከሰውነት ተራወተሽ ሄሉዬ አረጠ ወይ ወይ ወይ እኛ ኮነር ቀሪ እኛ ነን አብስራ ይቅርታ ተናገርኩ እንዴ ክፉ ቃል ተናገርኩ እንዴ ጋይዝ አልተናገርኩም ግን

ሄሉ፣ ሄሉ በቃ ተበላን፣ ተበላን ጋይስ ተበላን። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሄሉዬ፣ እንግዲህ በቲክቶክ ማለት ነው ሚኖ ሸዋ ያለች መጣችሁ ማለት ነው። ሚኖ ሸዋ ያለች የማየየ አለ ያብ ስራችሁ ማለት እኔ ደስ ብሎኛል። ማርያምን ስለታረቃችሁ ግን ብትተባበሩ ጥሩ ነው። ለቪዲዮ ብላችሁ ክፉ ይመረጣል። በጣም የክብር ዝቅ የሚያደርግ እርግጠኛ ነኝ ልዩ የምትባል ወደ ዩቱብ ሊትመጣ አስባ ሊሆን ይችላል ብዬ ነው ማስቦ ወደ ዩቱብ ሊያመጧት ነው ብዬ ነው ማስቦ። ብዙ ሰዎች ክብራቸው ዝቅ አድርጎ ወደ ዩቱብ ስለሚመጡ ማለት ነው። በደህና ነገር እኮ አይመጡም። አሁን በእናንተ ምክንያት ማነው ሉል እንዴት እንደጠላ ሆኔ። በእርግጥ ባንቺ ስለተነሳ ነው በህይወት ስለገባ ነው እና እንደዚህ አይነት ስራ ባሰሩ ተመልካች ሰው እንዲጠላ ባታደርጉ አሪፍ ነው ብዬ አስባለሁ። በዚህ አጋጣሚ ሉልን ይቅርታ ማለት ይፈልጋሉ። በጣም ተናግራሉ። ስድብን ባይል በሰሩ አስተያየት ሰጥቻለሁ። እኔ በጣም ይቅርታ ማለት ይፈልጋሉ። ሰው እንዲከፋብኝ አልፈልግም። ገባቸው አይደል ግን ባየኑ ብዙ የተናገርነው ማነው ሉልን በጣም በጥላቻ ያሰሙ እሱም ማየት እንደሚያስጠላኝ ንግግሩ እስከሚያስጠላኝ ድረስ ነው የደረስኩት። እውነቱ ስነግራችሁ ለምን በእነሱ ህይወት እንደተበጠበጠ ስለተሰራ ማለት ነው ስራ እና ለማንኛውም እንግዲህ ዛሬ የአብስራችን እማየ ብለው እማየ ለመባል ስላበቃሽ ማለት ነው የሉዬ፣ እግዚአብሔር ይመስገን። የአንቺ ደስታ ያስደስተናል እኛው ማለት ነው። እንድትጎጂ እንድታለቅሽ አንፈልግም። ድራማው መሆኑን የገባኝ ሰሞኑን እውነት እኔ እና ማን ነው? አረ ወደ ሌላ ፋይል አልገባም። ለማንኛው እንግዲህ ፍቅር ፍቅር እየተጫወቱ ነው። ከአዲስ እንደ አዲስ ማለት ነው፣ እንደ አዲስ እነሱ ለካ እናቴ፣ ከካሜራ ጀርባ አብሮ ነበሩ ተቃቅፎ ምናምን። ዛሬ ግን በአንዴ ተቀይሮ ማለት ነው። ትናንትና አርግዛ መታየለ፣ ዛሬ ደግሞ በ ቲክቶክ መጣች ይሉ ማለት ነው። ከዛ ኮሜንት ስር ይኸው እንዳያችሁ ነው። እማይየ ስላት እየኔ ያለች እና ውዶች እንግዲህ ዛሬ ዘና ፈታ ያለች ነው ሄሉዬ ማለት ነው። ውዶች እንግዲህ እንዳያችሁ ፍቅር ፍቅር ነው። ለማንኛውም ይመቻችሁ። የእንጂ ደስታኛ ያስደስተናል። ምንም ነገር ክፋት የለብንም እና ይመቻችሁ። ግን ሰራችሁልን ሰራችሁልን ሰራችሁልን። የተቀየማችሁ በጣም ይቅርታ። በዚህ አጋጣሚ ንግግሬ ካስቀየማችሁ ከዚህ በፊት ማለት ነው በይሉ እና በሉል በአብስራ በልዩም ልዩም ተናግሬያታለሁ። በነገራችን ላይ ጌታ ሆይ እና ለማንኛውም ተበላን ጋይስ፣ እንደ ተበላን ቁጥሩ ቁማር ነው ተጫወቱብን። ግን ሄሉ ደስታ ስለሆነ ደስ ብሎኛል። ይመቻችሁ። እናንተ የአንድነታችሁ ነው የምንፈልገው። አንቺ እንድታለ አንፈልግም። ጠንክረሽ ፍቅርሽን አጠንክረሽ ለማንኛውም እንግዲህ በዚህ አጋጣሚ ተስፋ ቁረጥ እንዳልክዬ ማለት ነው። የሉ እንግዲህ ቁማር ስትጫወትብን ነበረ። ተበላን ጋይስ፣ ተበላን ስላረገሽ ደስ ብሎናል። ወይ ድል ወይ ድል ጋይስ፣ ወይ እኔማ ክውን አልኩት ይማዬ እያለ እኮ ጋይስ የኔ እጩ ይመቻችሁ፣ ይመቻችሁ። እኔማ አፌን ይዣለሁ። ከዚህ በኋላ ቁጥባለሁ። የባሰው ማለት ነው ወዳቸዋለሁ። ላይክ አርጉ።